ምዕራፍ 11 ስለ መጨረሻው መቅሰፍት ማስጠንቀቂያ። እግዚአብሔርም ሙሴን አለው፣ በፈርዖንና በግብጽ ላይ ገና አንዲት መቅሰፍት አመጣለሁ፣ ከዚያም በኋላ ከዚያ ይለቃችኋል። ሲለቃችሁ ከመነሻ ገንዘብ ጋር ይሰዳችኋል። ወንዱ ከወዳጁ ሴቲቱም ከወዳጇ የብርና የወርቅ ዕቃ ልብስም ይዋሱ ዘንድ በሕዝቡ ጆሮ በስውር ተናገር። እግዚአብሔርም በግብጻውያን ፊት ለሕዝቡ ሞገስን ሰጠ። አዋሷቸውም ይህ ሙሴም በግብጻውያን በፈርዖን በሹሞቹም ፊት እጅግ የከበረ ሰው ነበር። ሙሴም አለ፣ እግዚአብሔር እንዲህ ይላል በኩለ ሌሊት እኔ በግብፅ መካከል እገባለሁ። በግብፅም አገር ያለ በኩር ሁሉ በዙፋኑ የሚቀመጠው ከፈርዖን በኩር ጀምሮ በወፍጮ እግር እስካለችው እስከ አገልጋይቱ በኩር ድረስ የከብቱም በኩር ሁሉ ይሞታል። በግብፅም አገር ሁሉ አስቀድሞ እንደርሱ ያልሆነ በኋላ ደግሞ እንደ እርሱ የማይሆን ታላቅ ጩኸት ይሆናል። እግዚአብሔር ግን በግብፃውያንና በእስራኤል መካከል ታላቅ ልዩነት እንደሚያደርግ እንድታውቁ በእስራኤል ልጆች መካከል ከሰው ጀምሮ እስከ እንስሳ ድረስ ውሻ ምላሱን እያንቀሳቀሰባቸውም አያንቀሳቀስባቸውም። እነዚህ አገልጋዮች ሁሉ አንተ ውጣ፣ የሚከተሉም ሕዝብ ሁሉ ከዚያች ምድር ይውጡ እያሉ ወደ እኔ ይወርዳሉ፣ ለእኔም ይሰግዳሉ። ከዚያ በኋላ እወጣለሁ። ሙሴም በጽኑ ቁጣ ከፈርዖን ዘንድ ወጣ። እግዚአብሔርም ሙሴን አለው፣ ታምራቴና ድንቄ በግብፅ አገር ብዙ እንዲሆን ፈርዖን አይሰማችሁም። ሙሴና አሮንም እነዚህን ታምራቶችና ድንቆች ሁሉ በፈርዖን ፊት አደረጉ። እግዚአብሔርም የፈርዖንን ልብ አጸና፣ የእስራኤልንም ልጆች ከግብፅ ምድር ለመልቀቅ እምቢ አለ።